ቦታ በኡራ ወረዳ በቤኒሻንጉል ጉሙዝ ክልል አሶሳ ዞን ኡራ ወረዳ ጼጼ ቀበሌ የሚባል ቦታ ላይ ነው የተገኘ ነው። ይሄ በቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት እየተሰራ ያለው በጣም ግዙፍና ሰፊ የሆነ የፖልተሪ ፋርም ወይም ደግሞ የዶሮ ማባዣ ማዕከል ነው። ይሄ ማዕከል እንደሚታወቀው ክልላችን በጣም በርካታ የላይፍ ስቶክ ወይም ደግሞ የእንስሳት ሀብት ያላት ክልል ነው። ቢሆንም ግን ይሄ የእንስሳት ሀብት እስካሁን ድረስ ሳይንሳዊ በሆነ አግባብ ባለመጠቀማቸው ምክንያት በርካታ ሀብት ለኢኮኖሚ አስተዋጽኦ ሳያደርግ የቀረበት ሁኔታ አለ እና እነዚህ ችግሮችን በሳይንሳዊና በትክክል ውጤት በሚያመጣ መልክ በመቃኘትና ጥናት በማድረግ በዚህ አካባቢ ላይ ካለው የዶሮ ፍላጎትና እንደዚሁ ገበያ ላይ ካለው የዶሮ እጥረት እንደዚህ አይነት ሰፋ ያለ የዶሮ ማባዣ ማዕከል እንደሚያስፈልግ በጥናት ከተረጋገጠ በኋላ ነው ወደ ስራ ውስጥ የገባ ነውና ይሄ ግንባታ ስድስት ወር አካባቢ የፈጀ ግንባታ ነው። ግንባታው እየተሰራ ያለው በመቶ ስምንት ሚሊዮን ነው የተሰራ ያለው። ግንባታው ወደ አምስት ትላልቅ ብሎኮች ነው ያሉት። አንደኛው አሁን ያለንበት ይሄ የሀቸሪ ወይም ደግሞ የመፈልፈያ ስራ የሚሰራበት ግንባታ ነው። ወደ ኋላ ደግሞ ስንሄድ የግሮወር የሚባል የጫጩት ማሳደጊያ እንደዚሁ ደግሞ የኬጅ ሲስተም የሚባል ደግሞ ሲስተም ይገጠምለታል። በአውቶሜትድ የሆነ ሲስተም ነው ስራው የሚሰራውና በማኑዋል ሳይሆን በኦቶሜሽን ነው ስራው የሚሰራው። ስለዚህ እንደ አጠቃላይ በአንድ ጊዜ ወደ 25 ሺህ ዶሮ ነው በዚህ ኤክስፔክት የሚደረገው የሚፈለፈለው ና ስራው እንደሚታዩት በፍጥነት እየተሰራ ነው ያለው። አሁን የስራ ማጠናቀቂያ ላይ ነው ያለ ነው ይሄን ከስራ ከጨረስ ነው በኋላ ይሄ ብቻ አይደለም ግንባታው፣ ገንብቶ መሄድ ብቻ ሳይሆን ወይም ደግሞ ግንባታ መገንባት ብቻ ሳይሆን ወደ ስራ ማስገባትም ስለሚያስፈልግ ግንባታው አጠቃላይ ወደ 79 ሚሊየን የሚሆን ከውጭ ሀገር የተለያዩ ማሽኖች ግዢ እየተደረገ ነው፣ እየተገዛ ነው ያለው በአሁኑ ሰዓት። ማሽኖቹ ተገዝቶ በሺፒንግ ወይም ደግሞ በመርከብ እየተጓጓዘ ነው ያለው ወደ ሀገራችን፣ በቅርብ ጊዜ በእጃችን ይገባል። በዛ መልኩ ደግሞ ይሄ የአጠቃላይ ማሽኖቹ እዚህ ኢንስቶል ይደረጋሉ። በቅርብ ጊዜ ወደ ስራ እንገባለን ብለን እናስባለን። ሌላው ግንባታ በጣም የፓራንት ስቶክ የሚባል ግንባታ ይሄ በጣም እናቶች ብቻ ሳይሆን ፓራንት ስቶክ የሚባል ሌላ ግንባታ አለ። ከሶስት ሺህ በላይ ፓራንት ስቶክ ዶሮዎች እናስገባለን ብለን እናስባለን። መጀመሪያ ላይ የውጭ ግዢ ነበር ያሰብነው። አሁን ግን ተመስገን፣ የፓራንት ስቶክ ግዢ አሁን በሀገራችን ስላለ በቅርብ ጊዜ እዚሁ ወደዚህ እናስገባለን ብለን እናስባለን። እንደ አጠቃላይ ስራው በጥሩ ሁኔታ እየሄደ ነው ያለው። ይሄን ስራ ከጨረስን በኋላ ደግሞ ማሽኖቹን ስቶር አድርገን ወደ ስራ እንቅስቃሴ እንገባለን። እሱ ብቻ አይደለም ወደ ስራ ገብቶም የተለያዩ የኦፕሬሽናል ኮስት ማለት የሚረከበው ተቋም እስከሚረከብ ድረስ የተለያዩ ኦፕሬሽናል ኮስቶችም ጭምር ይዘን ነው ያለ ነውና በእርግጠኝነት በጣም ውጤታማ የሆነ የዚህ አካባቢ ችግር የሚፈታ ትልቅ ኢንቨስትመንት ነው ብሎ መውሰድ ይቻላል። ሁለተኛው ደግሞ እንደሚታዩት አሁንም የላይፍ ስቶኩ ችግር፣ ትልቁ ችግር አሁንም የመኖ ችግር ነው። አሁን የመኖ ችግር የለብንም ሳር በጣም ብዙ ነው። ነገር ግን ስቲል ናው የሳይንሳዊ በሆነ መልኩ አይደለም የመኖ አጠቃቀማችን። ና እሱንም የሚፈታ ትልቅ ግዙፍ የሆነ የመኖ መቀናበሪያ ማዕከል ነው ያለው የተቀናጀ የመኖ መቀናበሪያ ማዕከል ነው የሚባለው ና የዶሮ መኖ ብቻ ሳይሆን አጠቃላይ የላይፍ ስቶክ መኖ ነው እዚህ ውስጥ የሚቀነባበረው። እሱም በጣም ኢንተረስቲንግ የሆነ እንደዚሁ ወደ 34 ሚሊዮን ነው እየተሰራ ያለው ግንባታው። እቃዎቹ ደግሞ ከውጭ ሀገር ተገዝቶ የሚመጡ እቃዎች ደግሞ ወደ 43 ሚሊዮን አካባቢ ነው። እቃዎች በቅርብ ጊዜ ኢንስቶል ይደረጋሉ እነዚህ እቃዎች። እና አጠቃላይ ያለው ነገር ይሄ ነው።